አዲስ አበባ ከተማ አስተዳደር ዛሬ ግንቦት 3/2017 ዓ.ም ለስድስተኛው ዙር የሰለጠኑ 274 ደንብ አስከባሪ ፓራሚሊታሪ ኦፊሰሮችን አስመረቀ። አዲስ አበባ እጅግ በጣም ፈጣን ለውጥ እያስመዘገበች የምትገኝ ከተማ ስትሆን ለነዋሪዎቿና ለዓለም አቀፍ ጎብኚዎች ተመራጭ ትሆን ዘንድ በልማቱ ብቻ ሳይሆን በሰላም ደህንነት ህግና ስርዓት በማስረቅ በማስከበር ረገድ ውጤታማ ስራዎች መመዝገባቸውን ከንቲባ ዳነቻቢ በማህበራዊ ትስስራቸው ገጽ ባሰራጩት መልእክት ገልጸዋል። በዚህም መልእክቶቻቸው ዛሬ የተመረቃችሁትና ስምሪት የወሰዳችሁ የደንብ ማስከበር ኦፊሰሮች ዋነኛ የሰላም ባለቤት ከሆነችው የከተማ ሕዝብ ጋር በመሆን የተጣለባችሁን ታላቅ እምነት ይዛችሁ በንድፈ ሀሳብና በተግባር በቀሰማችሁት እውቀትና ክህሎት ህዝባችሁ በቅንነት በታማኝነትምና በአገልጋይነት መንፈስ ማገልገል ይጠበቅባችኋል ብለዋል። ከአፍሪካ ቀዳሚ ብቻ ሳንሆን ከተከታያችን ግብጽ ሶስት እጥፍ የሚበልጥ ስንዴ ምርት ነው የምናመርተው። ጠቅላይ ሚኒስትር አብይ አህመድ ዶክተር ኢትዮጵያ ባለፉት አመታት ባደረገችው የግብርና ሪፎርም ስራ በተለይ በስንዴ ምርት ላይ ያሳየችውን ምርቷ ከአፍሪካ ቀዳሚ እንዳደረጋ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ኢትዮጵያ ከአፍሪካ ቀዳሚ ከመሆኗ ባሻገር በሁለተኛ ደረጃ ከምትገኘው ግብጽ በሶስት እጥፍ የበለጠ ምርት ማግኘትም ትችላለች ነው ያሉት። ይህን ከፍተኛ ውጤት መቀበል ለመቀበል የማይፈልጉና የሚያጥላሉ መኖራቸውንም አንስተው በቀና ልብ በየአካባቢው ቢንቀሳቀሱ ውጤት የምትገኝበትን ስራ መመልከት እንደሚችሉ አንስተዋል። ኢትዮጵያ ከአፍሪቃ ቀዳሚ ስንዴ አምራች መሆን የቻለችው ከዚህ ቀደም ምርቱ ባልተለመደባቸው ቆላማ አካባቢ ጭምር ማምረት በመቻሉ ነው ብለዋል። ጠቅላይ ሚኒስተሩ ታዲያ ኢትዮጵያ ከአፍሪቃ ቀዳሚ ስንዴ አምራች ከሆነች ለምን ከውጭ ስንዴ ታስገባለች? የሚል ጥያቄ አንዳንዶች ከበጎ ሳቤ ሌሎች ደግሞ የፖለቲካ ሴራ ይዘው እንደሚጠቁሙም እንደሚጠይቁም ጠቁመዋል። ኢትዮጵያ በስንዴ ምርት ቀዳሚ ቀዳሚ ለመሆኗ ማሳያ እሳቸው ወደ መሪነት ከመጡ በኋላ ለስንዴ ግዢ ሲመጣ የተመለከቱት በመቶ ሚሊዮን እና በቢሊዮን የሚቆጠሩ ዶላሮች አሁን ላይ ቀርተው መንግስት ከውጭ ስንዴ ለመግዛት ምንም ገንዘብ እንደማያወጣም ገልጸዋል። ኢትዮጵያ ከአንድ ሚሊዮን በላይ ስደተኞች በመኖራቸው ዓለም ለስደተኞች ስንዴ ድጋፍ ይልካል። ይህ የሁላችንም ኃላፊነት በመሆኑ ስንዴ ወደ አገር ቤቱ የሚገባበትን መንገድ እንደዚህ ባለው ምክንያት በመሆኑ ነው የጠቀሙት። ሌላው የተረፈረፈ ምርት በማምረት ወደ አገር ውስጥ ምርቶች ጋር በዋጋ ለመወዳደር ደግሞ ከአፍሪካ ብቻ ሳይሆን ከዓለም ከፍተኛ አምራቾች ጋር መወዳደር አለብን ያሉት እኛ ስላምረትን ከውጭ አይገባም ከውጭ ሀገር ማስገባት እናስቆማለሁ ነው ወይም እኛ ስላላመረጥን በገበያው ላይ ተወዳዳሪ መሆን እንችላለን ማለት ሳይሆን፣ ክፍተቶች እየሞላን ስንር ጠንካራ የገበያ ስርዓት የተትረፈረፈ የሀገር ውስጥ ምርትን በማምረት ጥሩ ተፎካካሪ መሆንም እንችላለን ብለዋል። በስንዴ ከአፍሪካ ቀዳሚ መሆን እንደቻል ነው ሁሉ በቀጣይ ደግሞ በሄክታር የሚገኘው ምርት እየጨመርን መሄድ አለብንም ነው ያሉት ጠቅላይ ሚኒስትሩ። የዋጋ ንረት አሁን ላይ ወደ አስራ ሶስት በመቶ ዝቅ ብሏል። የገንዘብ ሚኒስቴር አመር ሺዴ የምርታማነት የምርታ ማድረግ ና መንግስት የተገበራቸውን የገንዘብ ፖሊሲዎች እርምጃ የዋጋ ንረትን የሚጨምርበት መጠን እንዲቀንስ ማድረጉን ነው ሚኒስትሩ የገለጹት። የዋጋ ንረት አሁን ላይ ባለው አሁን ላይ ወደ አስራ ሶስት በመቶ መውረዱን የተናገሩት ሚኒስተሩ የተለያዩ አመላካቾች የኢኮኖሚየኢትዮጵያ ኢኮኖሚ ጤናማ መሆኑን የሚያረጋግጡም ናቸው ብለዋል። ኮንትሮባንድ ና ወገወጥ የንግድ እንቅስቃሴ ለመከላከል መንግስት በትኩረት እየሰራ መሆኑንም ነው ማብራሪያቸው የገለጹት። የግብርና ኢንዱስትሪ፣ ና የማዕድን ዘርፎች ምርታማነት ማደግንም የገንዘብ ሚኒስቴር ገልጸዋል። ከፕሮጀክቶች አፈጻጸም ጋር በተገናኙት ባለፉት ሰባት አመታት የተገኘውን ልምድ ተጠናክሮ መቀጠሉን የገለጹት አቶ አምር ሽኔ የተወሰኑ የጸጥታ ችግር ካለባቸው ቦታዎች በስተቀር በየመንገድን የመስኖ የትምህርትና የጤናና የሌሎች የመሰረተ ልማት ፕሮጀክቶች በጥሩ ደረጃ ላይ ይገኛሉም ብለዋል። በጠቅላይ ሚኒስትር አብይ አህመድ ተነሳሽነት የጀመሩት የቱሪስት መስህብ መዳረሻ ልማት ፕሮጀክት ግንባታ በታቀደው ጊዜም እየተከናወነ መሆኑን የገንዘብ ሚኒስትሩ ገልጿል። በተሟላ ማክሮ ኢኮኖሚ ማሻሻያ በሁሉም የኢኮኖሚ ዘርፎች የተገኙ ውጤቶች ታሪካዊ ናቸው ያሉት የገንዘብ ሚኒስትር አቶ አህመድ ሽዴ የተገኙ ስኬቶች ተጠናክሮ እንደሚቀጥለውም አረጋግጠዋል። በፕሪቶሪያዊ ሰላም ስምምነት መሰረት ታጣቂዎች በአስተኳይ ትጥቅ በማስፈታት ወደ ማህበረሰቡ እንዲቀላቀሉ ማድረግ ያስፈልጋል። በኢትዮጵያ አሜሪካዊ ኤምባሳደር ኤርቪን ማሲንጋ በፕሪቶሪያ የሰላም ስምምነት መሰረት ታጣቂዎችን በአስቸኳይ ትጥቅ በማስፈታት ወደ ማህበረሰቡ እንዲቀላቀሉ ማድረግ እንደሚያስፈልግ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ገለጹ። በትግራይ ክልል የቀድሞ ታጣቂዎች የተሃድሶ ስልጠና እንዲወስዱ መደረጉን የሰብአዊ ድጋፍ አቅርቦት፣ የመልሶ ግንባታ ስራዎችን፣ የሰላም ስምምነቱን ተግባራዊ ውጤት ተደግመው ተደርገው የሚወሰዱ መሆናቸውን በፕሪቶሪያ የሰላም ስምምነት ሂደት የተገኙ ስኬቶችን አመላክቶ የካቲት የካቲት 17 ዓመተ ምህረት የአፈጻጸም ሪፖርት ላይ ውይይት በተደረገበት ወቅት መግለጹ ይታወሳል። በፌዴራል መንግስት ከፕሪቶሪያ የሰላም ስምምነት በኋላ በክልሉ ባንክ፣ የአየር መንገድና ስልክን ጨምሮ ሌሎች በርካታ አገልግሎት ሰጪ ተቋማት ስራ በፍጥነት እንዲጀምሩ መደረጋቸውን፣ መሰረተ ልማቶችም መልሰው መገንባታቸው ህዝብ የሰላም ስምምነቱን ውጤት እንዲያይ አድርጓል። ጠቅላይ ሚኒስትር አብይ አህመድ ለዶ ለህዝብ ተወካዮች ምክር ቤት ከወራት በፊት በሰጡት ማብራሪያ በፕሪቶሪያዊ ሰላም ስምምነት መሰረት ልማቶችን በመመለስ የትግራይ ህዝብ አገልግሎት እንዲያገኝ ማድረግ ማስቻሉን በመጥቀስ ሀሳቡን አንጽቶ ሰጥቷል። ወደ ውጭ ዜና እንገባለን። ኮንዶሞቹ ሊቃጠሉ ነው። የ12 ሚሊዮን ዶላር የሚያወጡ የዩሴድ ኮንዶሞች የወሊድ መቆጣጠሪያ ክሊኒኩ ክኒኒዎች ሊቃጠሉ። ሮይተርስ እንደዘገበው ለድሃ ሀገራት ተብሎ የተዘጋጁ ቁጥራቸው ከፍተኛ የሆኑ ኮንዶሞችና የወሊድ መከላከያ ክኒኒዎች በማህጸን ውስጥ የሚቀበሩ የእርግዝና መከላከያዎች የዩኤስአይዲ መጋዘን ውስጥ ይገኛሉ። በብራስልና በዱባይ በሚገኙ መጋዘኖች ውስጥ ያሉት እነዚህ እቃዎች ወደ አስራ ሁለት ሚሊዮን ዶላር የሚወጡ መሆናቸውን አንድ የቀድሞ የአሜሪካ ባለስልጣን ተናግረዋል። የትራምፕ አስተዳደር የውጭ እርዳታ ማቆሙን ተከትሎ እነዚያ አላስፈላጊ ቁሳቁሶች ከመጋዘን አውጥቶ ማከፋፈል እንዳልተቻለ እኚህ ባለስልጣን ገልጸዋል። አሁን እነዚህ ኮንዶሞችና የወሊድ መከላከያዎች በመጋዘን ውስጥ እየበሰበሱ መሆኑን እንዲቃጠሉ መባሉን ዘገባውም አስታውቋል። ሰሜን ኮሪያ የኢንተርኔት መቆራረጥ ገጥሞታል። በተፈጠረው ኢንተርኔት መስተጓጎል ምክንያት የውጭ ጉዳይ ሚኒስተር ዌብሳይትና የብሔራዊ ደህንነት የብሔራዊ ሚዲያ ኬሲኤንኤ ድረገጽ ከአገልግሎት ውጭ መሆናቸው ተገልጿል። ክስተቱ ከውጭ ከተቃጣ የሳይበር ጥቃት ጋር እንደተያያዘ ስለመሆኑም ሆነ ስላልሆኑም የተረጋገጠ ነገር የለምም ተብሏል። ሩሲያ ከባድ የአየር ጥቃት ዩክሬን ላይ ሰነዘረች። ሩሲያ በዩክሬን ዋና ከተማ ላይ እንዲሁም ሌሎች የአገሪቱ ከተሞች ላይ ከባድ የድሮንና የሚሳይል ጥቃት መፈጸመውን አስታውቃለች። የሩሲያ መከላከያ ሚኒስቴር እንደገለጸው ከሆነ ጥቃቱ ባሳለፍነው ሳምንት የዩክሬን መንግስት ሩሲያ ላይ ላደረሰው ጥቃት አጸፋዊ መልስ ሲሆን፣ ኢላማ የተደረጉት ወታደራዊ ይዞታዎችም ናቸው ብሏል። በጥቃቱ ቢያንስ ሶስት ሰዎች ሲሞቱ አርባ ዘጠኝ የሚሆኑ ሰዎች ደግሞ መቁሰላቸውንም የዩክሬን ፕሬዚዳንት ቮሎዲሚር ቮሎድሚር ዜሌንስኪ ገልጸዋል። ፕሬዚዳንቱ በኤክስ ማህበራዊ ትስስራቸው ማህበራዊ ትስስራቸው ገጻቸው እንዳስታወቁት ኢላማ የነበረው ዋና ከተማዋ ኬቭለስክ እንዲሁም ቴርፒኖ ከተሞች ላይም ነው። ጥቃቱን ለመፈጸም ሩሲያ አራት መቶ ድሮኖች እንዲሁም አርባ ሚሳይሎችም ተጠቅማለች ብለዋል። ፕሬዚዳንቱ ሩሲያ ላይ ጫና ለመፍጠር እና ይህን ጦርነት ለማስቆም ጊዜያውን ያሉት ሲሆን ለዚህም አሜሪካ እና አውሮፓ ህብረት እንዲሁም የዓለም ሀገራት በሙሉ የሚቻላቸው እንዲያደርጉና ሩሲያ እንዲያስቆሙ ጥሪ አቅርበዋል። ሩሲያ ይህን ከባድ ጥቃት በመፈጸምበት ወቅት የዩክሬን ዋና ከተማ የሚኖሩ በአስር ሺዎች የሚቆጠሩ ሰዎች ከመሬት ስር በተዘጋጀ አደጋ ጊዜ ዋሻ ውስጥ በመሆን ጥቃቱን አሳልፈዋል መባሉን ቢቢሲ ዘግበዋል። ይህ የሩሲያ ጥቃት የተፈጸመው ዩክሬን ባለፈው በሩሲያ ላይ ከባድ ጥቃት ከፈጸመች በኋላ እንዲሁም ቭላዲሚር ፑቲን ለዩክሬን ጥቃት መልስ እንደሚሰጡ ካስጠነቀቁም በኋላ ነው። የሩሲያ ቅጥረኛ ተዋጊ ቡድን በማሊ ያለውን ተልእኮ አጠናቆ ሊወጣ መሆኑን አስታወቀ። የሩሲያ ቅጥረኛ ተዋጊ ቡድን ቫግነር በሚል ያለው ተልእኮ አጠናቆ አጠናቅሮ ከሀገሪቱ ሊወጣ መሆኑን አስታወቀ። ቫግነር በምዕራባዊት አፍሪካ ሀገር ማሊ ከአውሮፓውያኑ ሀያ አንድ ጀምሮ ከሀገሪቱ መከላከያ ሰራዊት ጋር በመጣመር ጽንፈኞችን ለመምታት እየሰራ ነበር። ቫግነር ከማሊ ሕዝብ ጎን በመቆም ሽብርተኝነትን ተዋግቷል። በነዚህም ነዋሪዎችን ለአመታት ሲያሸብሩ የነበሩ በሺዎች የሚቆጠሩ ታጠቂዎች እና አዛዦችን ገድ እያለ ሲል በቴሌግራም ገጹ አስታውቋል። ቫግነር ከሀገሪቱ እንደሚወጣው ያስታወቀው የማሊ ወታደሮች ከአንድ ሳምንት ባነሰ ውስጥ ለሁለተኛ ጊዜ የከፋ ጥቃት ከደረሰባቸው በኋላ አገሪቱ መካከል ከሚገኘው ትልቅ የጦር ሰፈር መውጣታቸውን የሚገልጹ ዘገቦች እየወጡ ባለበት ወቅት ነው። ባሊ ለአስር አመታት ከእስላማዊ ታጠቂዎች ጋር ስትታገልም ቆይታለች።